የኢትዮጵያ ጥበብ በሚል በየዓመቱ የሚካሄደው በርካታ የሀገራችንን ሰዓሊያን የሚያካትተው የስዕልና ቅርጻ ቅርጽ አውደ ርዕይ ከዓመታት በኋላ በሸራተን አዲስ በድምቀት ተከፍቷል። ይህ የስዕል አውደ ርዕይ የኢትዮጵያን አንጋፋና ወጣት የኪነ ጥበብ ባለሙያዎችን ያሳተፈ ሲሆን በይበልጥ ወጣት ሰዓሊያን ወደ መድረክ እንዲመጡ እድልን ያመቻቸ ነው። አምስት ዓመት በኋላ የመጀመሪያ ነው። አሁን ልዩ የሚያደርገው አንደኛ ወጣት ሰዓሊያን በጣም የተሳተፉበት ነው። ወጣት በጣም የተሳተፉበት ነው። ስለዚህ አላማው ደግሞ የኢትዮጵያን አርት እና አርቲስቶች ማስተዋወቅ ነው። አስራ ሶስተኛው ሸራተን ግዝግሽን ላይ ማለትም እንደ ሀገር ደረጃ ብዙ ሰአሊዎች ተወዳድረውና በተስፋ ጓጉተውና ጠብቀው ነው የሚገቡበት ከዛ ውስጥ ተመርጬ በመግባት በጣም ደስ ይለኛል። እንዲህ አይነት የስዕል ኤግዚቢሽኖች መደረጋቸው ጥቅማቸው ብዙ ነው። የመጀመሪያው ነገር የሳሌዎቹን ስራ ከአድናቂው ጋር ወይም ደግሞ እነዚህን የስዕል ስራዎችን ገዝቶ መጠቀም ከሚፈልገው ሰው ጋር እንዲገናኙ ያደርጋቸዋል። እኔ እንጃ የሆነ ትራንስፖርት ትራንስፖርት ሚያደርገኝ ሌላ ዓለም እንደገባው ይመስለኛል። እዚህ ስመጣ ደስ ይላል ሁሌም ቴረፒ፣ ደስ ይላል። በጣም ደስ ይላል። ሁላችንም አንድ ላይ ሆነ እንደዚህ ማዘጋጀትና ማሳየት አርት በጣም ደስ ይላል። በጣም የዓመቱ ይካሄድ የነበረ ዝግጅት ነው እና አርቲስቱ ተመልሶ ተሰባስቦ የተለያየ አይነት ሚዲያ ውስጥ የሚሰሩ አርቲስቶች አሉ። አንድ ላይ ተሰባስበን ይህንን ኢቬንት መዘጋጀቱ ትልቅ ነገር ነው። ስልሳ ሁለት አርቲስቶችን ያሳተፈው የስዕል አውደ ርዕይ እያንዳንዱ አርቲስት አምስት የስዕልና ቅርጻ ቅርጽ ስራዎቻቸውን ይዘው የሚቀርቡበት ነው። አሳሳል ዘይቤ ፖይንታሊዝም ወይንም ደግሞ በነጥቦች ነው የምሰራው እያንዳንዱን ነገር ነጥቦች ናቸው። ነጥብን ደግሞ የጀመርኩበት ወይንም ደግሞ ሀሳብን ይገልጽልኛል ብዬ ያሰብኩበት በዓለም ላይ በሁሉም ነገር ስንኖር ለመነሻም ለመድረሻም ነጥብ ነው። አንድ ነጥብ ተነስተን ነው መነሻችንም መድረሻችንም ነጥብ ሊሆን ስለሚችል ያንን ሀሳብ ይዘልኛል ብዬ ስላሰብኩ ነው በዛ አይነት መልኩ መስራት የጀመርኩት። እንደምታዩት ደግሞ እዚህ ጋር የእናት ምስል አብዛኛው ኢትዮጵያዊ አይነት ስሜት ያለው የሁሉም እናት አይነት ስሜት ነው ያለው እና በዛም ላይም ደግሞ የእናቴ ምስል እና ርዕሱ የእናት ምስል ይሰኛል። ቡና ወርቅ ሚክስ ሚዲያ ነው የምጠቀመው በብዛት ፓስተርዝ አክሪሊክ ቻርኮል በብዙ ሚዲያ ነው የምሰራው እና ዋናው በቃ ስሜቱ ነው። 3D መሆን አለበት ሰው ስዕሉን ሲያይ እንደ የሆነ ሌላ ቦታ ትራንስፖርት እንዲሆን ሌላ አለም ላይ እንዲገባ እና ከዛ ስሜቱን ተቀብሎ እንዲደሰት፣ እኔ ዋናው እሱ ነው ለእኔ መተሶ ይባላል ባደን ገን ለእኔ ፒለርስ ኑሮ ላይ በጣም ያስፈልጋል ፒለርስ ላይክ ሴልፍ ባክቦውን ኢትስ ኢምፖርተንት ኢን ላይፍ በጣም ኢምፖርታንት ነው ለሁላችንም። የቤተሰብ የኮሚኒቲ መሰሶ መሆን ይችላል። ይሄ ኮንስትራክሽን የመሰሶ መሆን አለበት። ሶ ለኔ ይሄንን እንደሱ ነው የሰራሁት እና ጥበቡን ለእኔ ለምን ጥበብ በጣም ነው የምወደው ሰው፣ ለእኔ ይሄ ካልቸር አርመንም ነኝ በትውልድ አርመን ነኝ። የተወለድኩበት ኢትዮጵያ ነኝ። ኢትዮጵያ ነኝ። ኢትዮጵያ ውስጥ ነው የኖርኩት እና የሁለቱ ካልቸር ለእኔ በጣም ኢምፖርተንት ነው ነው። ሁለቱም ኤንሽንት ካንትሪ ናቸው። የዱሮ አገሮች ናቸው በጣም ሂስትሪ ያለው። ለእኔ መሰሶ በጣም ያስፈልጋል። እሱ ነበር ለእኔ ጥበብ ላይ አሁን እንደዚህ። እስፔስፊካሊ ስለዚህ ስዕል ትርጉም መናገርን አልፈልግም። ብዙ ጊዜ እኔ ስራዎች ሰረኒቲ ላይ ዩፎሪያ ላይ የሚያተኩሩ ናቸው ብዙ ጊዜ እና ሚዲያውን ነበር እንጆይ የማደርገው ሚዲያው ማለት የተሰራበትን ቁስ ቀለሙ ሊሆን ይችላል። ቴክስቸር አለው ስትነኪው። የተለጠፉ ጥበቦች አሉ። እሱ በራሱ ትልቅ ትርጉም አለው ለኔ። ጥበብን እየለጠፍኩኝ ስሰራ የተለያየ ትርጉም አለው ለእኔ። አንደኛ ጥበቡን የማገኘው ከልብስ ሰፊዎች ከሚቆራረጡት ትራፊ ነው። ያ ሪሳይክል አርት ይባላል። ሁለተኛ ጥበቡ ላይ ገንዘብ ያለው ሰው ሊገዛው የሚገዛው ጥበብ የሚችለው የጥበብ አይነት አለ። ገንዘብም የሌለው ሰው ደግሞ በርካሽ የሚገዛው የጥበብ አይነት አለ እና እኔ ካንቫስ ላይ ግን ሁለቱ ልዩነቶች አንድ ሆነው አንድን ኢሜጅ አንድን መልእክት የሚያስተላልፉበት ሁኔታ ነው ያለው። እንደዚህ መሰል የስዕል አውደ ርዕይ በሀገር ውስጥም ሆነ በዓለም አቀፍ ደረጃ የሀገር ገጽታን ከማሳየት ረገድ ወሳኝ ሚና አለው። በሳሳል ጥበባቸው በጣም የተለያዩ ናቸው። አብዛኞቹ የስዕል ስራዎችና እነሱን በማየት ራሱ የምታገኙ ጠቀሜታ አለ። የዚህ የስዕል ስራዎችን ማየት እንደ አንድ የፈጠራ ስራ ራሱን የቻለ የተለየ ትርጉም ይሰጥሻል። ግን ደግሞ ከዛ በላይም ደግሞ አሁን ላይ እንደምታቂው በሚደረጉ ጥናቶች የስዕል ስራዎችን መጎብኘት እንደ ቴራፒ ነው። ሰዎች በተለይ አሁን ላይ አለም ላይ የአእምሮ ጤና ፈተና እየሆነ በመጣበት ጊዜ ጋለሪዎች አካባቢ ሄዶ ጉብኝት ማድረግ የስዕል ስራዎችን መጎብኘት የሰዎች አእምሮ እንዲረጋጋ ወደ ተሻለ ስሜት እንዲያድጉላቸው ወይም የተሻለ ስሜት ውስጥ እንዲገቡ እንደ ቴራፒ እያገለገለ ነው እና ጋለሪዎች አካባቢ ሂዱ እስከ መባል ተደርሷል። እና ያለው ጥቅም በጣም ብዙ ነው። እንደገና ደግሞ በስዕል ስራዎቹ እንደምታዩ የቀረቡት ነገሮች የተለያዩ ናቸው። ሳሌዎቹ ምናብ ተጠቅመው የቀረቡ ስራዎች አሉ። እንደዚህ ደግሞ ያሉ ታሪካዊ ሁነቶችን ጭምር በስዕል ደግሞ ማስቀመጥም አለና ለምሳሌ አድዋ ኢትዮጵያንን አንድ ያደረገ የምንለው ድል ነው፣ ጥቁር አፍሪካውያንን ጭምርና። አድዋ ሲባል ሁሉ ሰው የራሱ ምስል አለው። ኢትዮጵያን ተዋግተው ባዶ እጃቸውን እንዴት ወራሪው እንዳሸነፉ እናውቃለን። የጋራ ታሪክ ነው። በስዕል ደግሞ ሲገለጽ የተለየ እንትን ይሰጣል እና ከነበራቸው ካለባበሳቸው፣ እዚህ ላይ እንደሚታየው አጠቃላይ ያላቸውን ይኸውን፣ ከድል መልስ ነው የሚለው ቅድም እንዳየሁትና ከድል መልስ ነው የሚለው ያ የሚታይባቸው የነበረው ስሜት ሴቶች አሉ፣ ወንዶች አሉ፣ ወጣቶች አሉ። ያንን ነገር በስዕል በዚህ መልኩ ማስቀመጡ በራሱ ታሪኩ ቀጣይነትም እንዲኖረው በታሪክ በቃል ወይ ደግሞ በጽሁፍ የምናውቀውን ነገር በስዕል ሲቀመጥ ደግሞ የተለየ ነገር ይሰጣልና ብዙ ነው። የከተሞችን መልክ የሚያሳዩ አሉ። ታዋቂ ሰዎች የክቡር አርቲስት ዶክተር ጥላሁን ገሰሰ የማህሙድንም ስዕሎችን እያየሁ ነበርና ያለውንም ታሪክ አጎልብቶ በተለየ በሰዓሊው ምናብ የሚያሳይበት ፈጠራዎችም ደግሞ በጣም አስገራሚ የሆኑ የቀረቡበት ስለሆነ ጥቅማቸው በጣም ጥሩ ነው ብዬ ነው የማስበው። በአንጋፋዎቹ የጀመር ነው በአንጋፋዎቹ ስራ ውጤት በማየታቸው ነው ይሄ ስራ እንዲህ ሊቀጥል የቻለው። ምክንያቱም የመጀመሪያው የስምንቱ ሰዓሊያን ውጤት አሁን ለ ስልሳ ሁለት ሰዓሊያን ምክንያት ነው የሆነው ይሄ ደግሞ ዝም ብሎ አይደለም። በየዓመቱ እየተለያየ እየተሻሻለ እየተሻሻለ እየመጣ ነው። አሁንም ቢሆን እንደዚህ ስፔስ የለም፣ በጣም ብዙ ሰዓሊ ያለ እና ብዙዎችን ለማሳተፍ አልቻልንም። ሆኖም ከእድገትም አንጻር ከፍላጎትም አንጻር በማብቃቃት የኮሚኒቲ ስራ ለሕዝብ እንዲሆንና ቱሪዝምንንም ባህልንም እንድናንጸባርቅ እድሉ ስላለ በዚህ አይነት እንድንቀርብ አድርገውናል። የኢትዮጵያን የስዕል ጥበብ ኢንዱስትሪ የሚያሳድግና አርቲስቶች ስራቸውን የሚያሳዩበት መድረክም ነው። ፍላጎቱ ያላቸው በሂደትም ላይ ያሉ ይህንም ኤግዚቢሽኑን ብቻ መጥተው በማየት በጣም እንዲነሳሱና እንዲሰሩ የሚያደርግ ቦታ እና ስዕል ተከብሮ እንደዚህ ሪስፔክት ሲደረግበት የማይነሳ ሰአሌ ያሉ ሰው ራሱ የሚነሳሳበት ነው ብዬ አስባለሁ። እንግዲህ እኛም እዚህ ደረጃ ላይ የደረስ ነው አሁን ያለበት አብዛኛው የሆነ ኢንስፓይሬሽን ይኖረዋል አብዛኛው ሰአሌ እና ድሮ የአርት ኢቲቪ ዜና ላይ ስናይ የአርት ፓርቱ ላይ በጣም ፎከስ ዶኝ የነበረ ማየው አርት ዜና በመጣ የሚለው ነገር እንትን ኤግዚቢሽን ተካሄዳ ሄዶ የማየት እድሉ የለኝም አልነበረም። በጊዜው ግን ከፍ ስል ነው ያ ነገር የመጣውና በየቤቱ ደግሞ እንደዚህ የሚያዩ ሰአሌዎች ይኖራሉ እና በተቻላቸው መጠን ተስፋ እንዳይቆርጡ እንዲሰሩ በተቻላቸው አቅም እንዲያዩ ኤክስፖሩን። አሁን ሶሻል ሚዲያ በጣም ቀላል አድርጎታል ነገሩን ሁሉ። ያንን እያዩ የሚመጡ ሰዎችም እያየው ነበረ ቅድም እና መጥተው እንደዚህ አይነት ኢቨንቶችን ቢያዩ የተለያየ አይነት ሚዲያና የተለያየ አይነት ተች ያለው ሥዕል ያለና እርስ በእርስም ትታያይበታለች ማምን ላይ ነው የሚለውን ነገር የራስሽን እድገት የምትገመግኝበት መድረክ ስለሆነ ያ አድቫንቴጅ አለው ብዬ አስባለሁ። እዚህ ጋር የሚታየው ስሜት የእናትነት ስሜት፣ መውጣት፣ መውረድ፣ መጎሳቆል ለእኔ የተከፈለ ማንነት፣ የእኔ ማንነት እዚህ ጋር መቆሜ እዚህ ጋር በተከፈለልኝ ሁኔታ ነው እና ለእኔ ነው ብዙ ነገሮችን የተመቻቹ ነገሮችን ትታ በብዙ አብዛኛው ነገሮች ከማውቀው አንጻር ለእኔ የተከፈለ መስዋዕትነት ነው እና እነዚህ መስመሮች እኔን ይገልጹኛል ብዬ ስ ፊቷ ላይ ያሉት መስመሮች የእኔ እናት አንገቷ ላይ የተሰመሩት መስመሮች ለእኔ የተከፈለ ዋጋ እና ውለታ ከሰራሁት በኋላ እግዚቢሽኑ ላይ ሞር ትመጣለች ብዬ ነበር ተስፋ ያደረኩትኝ፣ ግን ሳይሳካ ቀርቶ ጊዜው እየተራዘመ ሲመጣ በዚህ አመት መጀመሪያ ላይ እሷ አረፈች። እና የሚያጓጓኝም እንዲሁም የባሰ ሳየው የሆነ ብሶት ውስጥ የሚከተኝ ወይም የሆነ ስሜት ውስጥ የሚከተኝ ሳታየው እዚህ ፕሮግራም ላይ ሳትገኝ ነገሮች መበላሻታቸው ያን ነገር ሁለት ቀን ብቻ ነው ግን የሚበቃ አልመሰለኝም። እኔ ራሴው እንዳያመልጠኝ ነው ከስራ ላይ ተሯርጭ የመጣሁት። ግን ቀኑም ደግሞ ጨምር ቢል እና ብዙ ሰው እንዲያዩ ክፍት ቢደረግ በጣም ጥሩ ይመስለኛል። ዋናው ነገር ይሄ የእነሱ የአእምሮ ውጤት ነው። አድካሚ ነው እንዳልሹው፣ ሀሳቡን ከማምጣቱ ምን አይነት ካንቫስ ምን አይነት ያሳሳል ጥበብ ልከተል ከሚለው በጣም ብዙ የራሱ ሂደቶች አሉት። ምጥ ነው ያው የኪነ ጥበብ ስራ እንደምናውቀው። ከዛ በኋላ ይሄ ከተሰራ በኋላ ቅድም ዋጋው እያልኩሽ ነበረ ብዙ አርቲስቶች ደግሞ አኗኗር ዘይቤያቸውንም ስታይ ደግሞ የበለጠ የስዕል ስራቸው ሰው ጋር ደርሶ ሰው ቢገዛቸው ጥሩ እንደሆነ የምታይበትም አለ። ስለዚህ ወጣቶች መደገፍ ሲባል የመጀመሪያው ነገር ስራው ዋጋ ማግኘት ነው። ትንሽ ለእንደዚህ ሰባት ቀን ቢያደርጉት ሰው እንዲያይ ሁሉም ቢያዩት በጣም ሜሰጅ አለ። ስልሳ ሁለት አርቲስት ነን ሁላችንም፣ በአምስት አርት ነው የመጣ ነው። ሁላችንም የራሳችን ታሪክና ስሜት ነው የተሰራው ለእኔ ያ ሰባት ቀን እንደዚህ ወይ አስራ አምስት ቀንም ቢሆን ደስታ ያልችልም ባት ለአሁን ሰው መቶ ቢያይ ደስ ይላል ዋናው እሱ ነው ኢምፖርተንት ነው በጣም እኔ የወጣት ሰዓሊያኖች ሊበረታቱ ይገባል በጣም ችሎታ አላቸው እንዲሰሩ እንዲህ አይነት መድረክ ያስፈልጋል ይሄ ደግሞ የበለጠ እንዲሰሩ ከዛሬ ነገ የተሻለ ነገር እንዲመጣ ለማድረግ ከፍተኛ የሞራልና የአቅም የመገንባት ሂደት ስለሆነ ሲታይላቸው ሁሉም ለመስራት ይፈልጋሉ። የሥነ ጥበብ የትልቁ አቅም ምንድን ነው? ፈጠራ ነው። ፈጠራ ከታሪክ ከቋንቋ ከባህልና ከማንነት ስለሆነ እያንዳንዱ ሰአሊ በፈለገው መንገድ ራሱን ማንጸባረቅ ይችላል። ይህንን ኢቨንት ለሚያይ በሚዲያም ሆነ በአካል ተገኝቶ እዚህ የሚያይ ሰው ትልቅ ኢንስፓይሬሽን ስፔሻሊ፣ ለወጣቱ ሶሻል ሚዲያ ላይ የተሰሩ ፕሮሞሽኖችን አይቻለሁ። ሰዎች መጥተው እንዳዩ መጥቶ ለሚያየው ሰው ቤትም ቁጭ ብሎ ለሚያየ ሰው ትልቅ ተነሳሽነትን ይፈጥራል ብዬ አስባለሁ እውቀት መንሸራሸሪያ እና ማስረጃ እንጂ መኩራሪያ አይደለም። ስለዚህ እውቀታችንን ሼር በማድረግ ከሌሎች ሰዎች ጋር መግባባት እንድንችል መድረክ የሚፈጥርልን አንድ አንዱ ይሄ ነው። ስለዚህ ስነ ጥበብ ትልቅ መሳሪያ ነው ለሀገር። ከሶስት መቶ በላይ ስዕሎችን ይዞ የቀረበው የስዕል አውደ ርዕይ የተለያዩ ፈጠራዎችን ያከለ ያለፈውን ዘመን ወደ ኋላ መለስ ብለን እንድንመለከት ከዘመናዊው ጥበብ ጋር የተዋሃደ ነው።